የሕዝብ ተወካዮች ምክር ቤት ባካሄደው አራተኛ ዓመት የስራ ዘመን 33ኛ መደበኛ ስብሰባ ሶስት አዋጆችን መርምሮ አጽድቋል። አንደኛው አዋጅ የደረቅ ቆሻሻ አያያዝና ወጋገድ ላይ ያተኮረ ሲሆን ቀሪዎቹ ሁለቱ አዋጆች የብድር ስምምነቶች ናቸው። የብድር ስምምነቶቹ የግብርና ዘርፍ እንዲሁም የሴቶችና ልጃገረዶች ጤና አጠባበቅ ላይ ያተኮሩ መሆናቸው ተገልጿል። ምክር ቤቱ የቀረቡለትን አዋጆች በሙሉ ድምፅ አጽድቋል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ከዓለም አቀፍ አእምሯዊ ንብረት ድርጅት ዋና ዳይሬክተር ዳረን ታንግ ጋር ውይይት አካሄዱ። በውይይታቸው አምባሳደር ሀደራ ኢትዮጵያ ከተቋሙ ጋር ባላት ግንኙነት በአቅም ግንባታና በስልጠና ዙሪያ ቀጣይነት ባለው መልኩ በትብብር ለመስራት ዝግጁ መሆኗን አረጋግጠዋል። የዓለም አቀፍ አእምሯዊ ንብረት ድርጅት ዳይሬክተር ዳረን ታንግ በበኩላቸው ኢትዮጵያ በአፍሪካ ባላት ግዙፍ ኢኮኖሚ፣ ባህል እንዲሁም ለፓን አፍሪካውን መሆን ላበረከተችው አስተዋጽኦና የቡና መገኛ ሀገር መሆኗን በማስታወስ ድርጅታቸው ለግንኙነቱ ልዩ ትኩረት እንደሚሰጥ ገልጸዋል። ዋና ዳይሬክተሩ በተጨማሪም በቀጣይ በተለይ በአቅም ግንባታና በስልጠና ዙሪያ ከኢትዮጵያ ጋር አብሮ እንደሚሰራ አረጋግጠዋል። ዘገባው የውጭ ጉዳይ ሚኒስቴር ነው። የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር የምክክር አጀንዳዎቹን ለኮሚሽኑ አስረከበ። የማህበሩን አጀንዳዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያና ኮሚሽነር ብሌን ገብረመድህን ተረክበዋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ የአካል ጉዳተኞች ጉዳይ ሁሉንም የህብረተሰብ ክፍል የሚመለከት መሆኑን ተናግረዋል። ኮሚሽኑ ባለው የአካታችነት መር መሰረት ከአካል ጉዳተኞች ማህበራት ጋር በትብብር ሲሰራ መቆየቱንም አስታውሰዋል። ዋና ኮሚሽነሩ መስማት የተሳናቸውን የህብረተሰብ ክፍሎች አጀንዳዎች ለኮሚሽኑ በማስረከባቸው ሲሆናቸው ለማህበሩ አመራሮች ምስጋና አቅርበው አጀንዳዎቹ የምክክር ጉባኤ አካል እንደሚሆኑ ያላቸውን እምነት ገልጸዋል። አጀንዳዎቹን ያስረከቡት የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ፕሬዚደንት አቶ ዮሐንስ ተክላይ የምልክት ቋንቋ ብሔራዊ ቋንቋ እንዲሆን በዋናነት በአጀንዳዎቹ ውስጥ መጠቀሱን ገልጸው ኮሚሽኑ በአካታችነት መሪ እየተንቀሳቀሰ በመሆኑ ምስጋና አቅርበዋል። መረጃው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው።